ከአንተ ፍቅር የያዛትን ሴት ከምትለይበት ብዙ መንገዶች ውስጥ አንደኛ ስታፈቅር ሴት ልጅ የማትፈቅድልህ ነገሮች አሉ። እሱን ነው በዛሬ ቪዲዮ ላይ የመረጥኩላችሁ። ሁሉም ወንድ በእርግጠኝነት አንድ ነገር ያቃል። ያፈቀረችው ሴት ምንም ነገር እንደምትፈቅድለት ከከለከለችው፣ እንደሆንም አልወደደችኝም እንዲህ የሚል ጥርጣሬ ውስጥ ሊገባ ይችላል። ነገር ግን ከእናንተ ፍቅር ሲይዘን በእርግጠኝነት በምንፈቅድላችሁ ልክ የማንፈቅድላችሁ ነገሮች አሉ። በዛሬ ቪዲዮ ላይ የመረጥኩት እሱን ነው። አብዛኛው ወንድ በተመሳሳይ ፍቅር ሲይዘን ከእናንተ ቀጥታ መተን እንድንገልጽላችሁ እየጠበቃችሁ ከሆነ ተሸውዳችኋል። የምታደርገውን ነገሮች፣ የምታሳይህን፣ የምትሰጥህን ነገሮች፣ ወደ አንተ የምትወረውራቸውን ነገሮች ማስተዋል ከቻልክ እሷ ልብ ውስጥ ምን አይነት ቦታ እንዳለክ በግልጽ ማወቅ ትችላለህ። እኔ እህትህ በዛሬ ቪዲዮ ላይ በቀላሉ መንገድ ሁሉም ሴት ላይ የሚታይ ከአንድ ወንድ ፍቅር ሲይዛት የምትከለከለው ነገሮች አሉ። እሱን ነው ምነግር። እሱን ካየህ የምትወዳት ከሆነ ፍቅርህን መግለጽ ግራ ከተጋባ ግልጽ ያደርግልሃል። የተወሰኑ ደቂቃዎችን ብቻ ነው ከዮዲት ጋር መጠበቅ መቆየት ከአንተ የሚጠበቀው። ሀይ፣ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ዮድ ሃውስ እዚህ ቻናል ላይ እንደምታውቁት ልክ እንደ ዛሬው ከሚስጥራችን አካፍላችኋለሁ ከኛ ጋር የምትገቡበትን የፍቅር ሕይወት ቀላል ስለምታደርጉበትም ሀሳቦች የምናነሳበት ቻናል ነው። ይህንን ቻናል ታዲያ ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የሚለው በተን ተጫኑት። አብራችሁ የደወል ምልክቷን ታዲያ መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ እና የዩቲዩብ አልጎሪዝም እንዲወደው ደግሞ አንድ ሰከንድ ወስዳቸው የቪዲዮን ሀሳብ ላይክናችሁ አብራችሁ አንደኛ ለሌላ ሴት ትኩረት እንድትሰጥ አትፈቅድልህም። አንድ ሴት አንተ መውደድ ስትጀምሮ ከአንተ ፍቅር ሲይዛት በፍጹም የማትፈልገው ለሌላ ሴቶች ጊዜን ስትሰጥ ምናልባት፣ ስልክ ቁጥር ሊሆን ይችላል። የትኛውንም ትኩረት ለሌላ ሴት ከእሷ ውጭ ስትሰጥ ካየች፣ እመነኝ፣ በፍጹም ያንን እንድታደርግ አትፈቅድልህም። ስታደርግ ካየ የምታይባት ሪያክሽን አለ። በትልቁ የቅናት ነው በቃ የመለዋወጥ ነው። ደስ የማይል ስሜት እንደተሰማት በደንብ ማየት ትችላለህ። እሷ ላይ ያ የሚመጣው ከአንተ ጥልቅ የሆነ ፍቅር ሲይዛት ነው። ታዲያ ምን ችግር አለው? እኔም እኮ እሷን ነው የምወደው። እነሱን ማናገር፣ ከእነሱ ጋር ጊዜ ማጥፋት፣ ለእነሱ ጊዜ መስጠት ምን ያገናኘዋል? ታዲያ እኔ ሌላስ ካልክ ሌሎቹ እሷ ያየችውን የሚያዩ ይመስላታል። አንተን ለመውደድ ያገኘችው ምክንያት እነሱ የሚያገኙ ይመስላታል። እሷ ከአንተ ጋር በፍቅር ለመውደቅ ለራሱ የሰጠችውን ሰበብ ሌሎቹም የሚሰጡት ይመስላታል። ያ ማለት አንተ ላይ እሷ ያየችው ስታንዳርድና ኳሊቲዎች በቀላሉ እነሱም አይተው አንተን የሚወስዱባት ይመስላታል። በጣም ፖዘቲቭ የሆነ ሀሳብ ነው። ስናፈቅር ከውስጣችን የሚመነጭ ነው። ስለዚህ ይህንን ካየት ለሌላ ሴቶች ትኩረት እንዳትሰጥ የምትከላከል ከሆነ የምትቃወም ከሆነ ለሌላ ሴቶች ትኩረት ጊዜን ለመስጠት ለመሄድ ስትዘጋጅ እዛ እንዳትሄድ የምታስቆም ከሆነ የምትታገል ከሆነ በፍቅርህ እንደወደቀች ልትረዳት ልትቀበላት ይገባል። ሴት ልጅ በፍቅር ስትወድቅ በትልቁ የምትከለክልህ ለሌላ ሴቶች ትኩረት እንዳትሰጥ ነው። ያንን ስታደርግ ካየች እባክህን ተረዳት። ሁለተኛው ሴት ልጅ ከአንተ ፍቅር ሲይዛ ወይም ያፈቀረች ሴት ማትፈቅድልህ እንደ ጓደኛክ እንድታያት እንደ ታናሽህት እንድታያት አትፈልግምም አትፈቅድልህምም። እንዴት አወቀች ካልክ እኛ በደንብ ነው የምናውቀው። እናንተ ትርኢት የምታደርጉን መንገድ ነው። ሲጀመር እንደ ጓደኛ እንድናያችሁ እንደ ታናሽህት እራሳችንን እንድናይ የሚያደርገን። ስለዚህ በታሪክ ያህ መንገድ ላይ እንዳትሄድ ትጠናቀቃለች። ሴት ልጅ አትፈቅድልህም መንገድህን ነው የምትዘጋብህ። ምናልባት አንተ የፍቅር ስሜት ላይኖር ይችላል። ያንን የፍቅር ስሜት እንድታመጣ ፑሽ ታደርግሃለች። ኦብቪየስሊ ሴት ልጅ ፍለርት ስታደርግ በደንብ ነው የምታስታውቀው አይደል። እንደ እህቷ እንድታያት እንደ እህት እንድታያት ከፈለገች ወይ እንደ ጓደኞች እንድታያት ከፈለግ ኖርማል ጓደኛክ ነው የምትሆነው። ለምሳሌ በአንተ ዙሪያ ስትሆን ኬር አይሰጣትም። እኩል እንደ ጓደኛ እንድታወራህ ነው የምታደርገው። ያን ያህል የሴት ሴት ባህሪዎችን አታሳይም። መዘነጥ፣ ጠረኗ ማስተካከል፣ ከአንተን ማየት፣ ጸጉሯ መነካካት፣ አንተን ለመንካት፣ አንተን ለማቀፍ መሞከር ምናምን የሚባሉ ነገሮችን እንደ ጓደኛዋ እንድታይክፍለግ አታርግም። በተቃራኒው ግን እንደ ሴት፣ እንደ ፍቅረኛ ወይም ሮማንቲክ በሆነ መንገድ እንድታይቅ እንድታፈቅር የምታደርገውን እንቅስቃሴ ብቻ ነው የምትደግፍልህ ዘን ደግሞ የምትጨምረው ሴት በመሆን ነው። በአንተ ዙሪያ አሁን የዘረዘርኳቸውን እንደ ጓደኛ ት እንደ ታናሽ እህት እንድታማክራት አትመጣም። አንተ ጋር የሆኑ ሀሳቦችን ይዛ መታ እንደ ታላቅ ወንድም እንድታማክራት አታደርግም ሴት ልጅ። ስለዚህ እንደ ሴት እንድታያት፣ እንደ ፍቅረኛ እንድታያት፣ በሮማንቲክ በሆኑ በፍቅር በሆኑ መንገዶች ትሪት እንድታደርጋት ነው የምትፈልገው ሴት ልጅ። እንደ ታናሽ እህቷና እንደ ጓደኛዋ እንድታይ ካልፈቀደችልም በንግግር ታስቆምሃለች። እንደዚህ አትናገረኝ፣ እንደዚህ አትየኝ ትልሃለች። ያንም ማለት ከጀመረች በፍቅርህ እንደወደቀች እመን ወንድሜ። ሶስተኛው ያፈቀረች ሴት የማትፈቅድልህ ሳታገኛት ወይም ሳታወራት ቀኑ እንዲያልፍ ነው። መሽቶ እንዲነጋ አትፈቅድልህም። ምክንያቱም ፍቅር ይዟታል። ከአንተ ድምፅን ሳትሰማ አግኝታ ካንተ ጋር ጊዜ ሳታሳልፍ ምንም የኖሮች ህይወት ትርጉም አይሰጣትም ለሴት ልጅ ስለዚህ ያንን ፊል ማድረግ ስለምትፈልግ የእውነቴን ነው የምልህ። ተጋጭታችሁ ቢሆን ተኮራርፋችሁ ቢሆን ብዙ ነገር አስቀይማ ቢሆን ድምፅህን ሳትሰማ ያንን መሀል የተፈጠረውን ችግር ሶልቭ ሳታረግ ተኝታ ታድራለች ብለህ ካሰብክ ዘበት ነው ያለህበት። ትመጣለች። ይሄንን አቅም ካየህባት፣ ይሄንን እንቅስቃሴ ካየባት፣ ይሄን ፍላጎት ካየህባት እና እነዚህን የምታደርግ ከሆነ አንተን ለማግኘት ጥረት የምታደርግ ከሆነ ቴክስት የምትልክልህ ከሆነ ቶሎ ቶሎ እንድታወራት ልታገኝ የምትፈልግ ከሆነ በፍቅርህ እንደወደቀች ማመን መቻል አለብህ። ብዙዎቻችን በፍቅር ካልወደቅን ወይም ግድ ካልሰጠችን መጀመሪያ ላይ እንዳነሳት እንደ ጓደኛዋ ኦር እንደ ታናሽ እህቷ እንድታያት የምትፈቅድልህ ከሆነ አገኛሃት አላገኛሃት ደወልክላት አልደወልክላት ያን ያህል ማተር አያደርግም። እስቲ ጥፋ ሳትደውሉ አልና ሞክር፣ ሳትገናኙ ሞክረው ታየዋለህ እንዴት ሀስል እንደምታደርግ። በቃ ፈልጋ ነው የምታገኘው አንተን ማግኘት ባትችል ወደ ጓደኞች ውላ ልትሄድ ትችላለች። ሴት ልጅ ስትወድ ስታፈቅር የእውነት ከሆነ ደግሞ ከያንተን ሳታይ ሳታገኝ ያን ቢያንስ ድምፅን ሳትሰማ አንድ ቀን መሽቶ ሊነጋ አይችልም። ምንም ይፈጠራል፣ ጸብ እንኳን ቢፈጠር ይሄ ትልቅ ምልክት ነው። ይህንን ካልፈቀደች በፍቅር እንደወደቀች እወቅ። አራተኛው ሴት ልጅ ካንተ ፍቅር ሲይዛት የማትፈቅድልህ ከአቅምህ በላይ የሆኑ ነገሮችን ለእሷም ሆነ ለሌሎች እንድታደርግ አትፈቅድልህም። ኬር ታደርግልሃለች ማለት ነው። በሌላ አማርኛ በጣም ስትጨነቅልህ እንኳ ከአቅምህ በላይ የሆኑ ድርጊቶችን አይደሉም፣ ከአቅምህ በላይ የሆኑ ስሜቶችን ራሱ በእርግጠኝነት ነው የምነግርህ፣ አውጥተህ እንድትናገር ራሱ ውሽ ታደርግልሃለች እንጂ አንተን የሚጎዱ ነገሮችን ማድረግማ አትፈልጋቸውም፣ ማድረግማ አትችላቸውም። አቅም በላይ የሆኑ ፍላጎት የሌለህን ፍላጎት ኖሮ ራሱ ጊዜ ከሌለት ማድረግ ካልቻል ያንን ነገር እንድታደርግ አትፈቅድልህም ታይሃለች በደንብ በደንብ ነው የምንረዳው አይተናችሁ እናውቃለን ስሜታችሁ ምን አይነት ሁኔታ ላይ እንዳለ አቅማችሁ ምን ያህል እንደሆነ ታውቃለህ ከነገርካትና ደግሞ በደንብ የምታውቅ ሴት ከሆነች የሚገርም እውቀት አላት ማለት ነው ሰላም ስለዚህ አትጠይቅህም። በመሰረቱ እንድታደርግላት እንኳን ከአቅመ በላይ የሆነ ስታደርገው ደግሞ ያ ማታል፣ ለምን እንደዚህ ታደርጋለህ? ይሄ ከአቅመ በላይ ነው። ይሄ ማትፈልገው ነው። እንዴት ይሄንን ታደርጋለህ? እንዴት ይሉን ተይዝሃል ብላ ትጣልሃለች፣ ትጨቃጨቅሃለች። ኖ እንድትል የራስህን ማንነት በቃ ወንድነትህን እንድትይዝላት፣ እንድትጠነክርላት ትፈልጋለች። በቃ የመሪ ባህሪ እንደሆነ ታውቃለች። አልችልም ኑ የሚለው ቃል። ስለዚህ ያንድን ነገር ለሌሎችም ሆኖ ለሷ እንድታደርግ አትፈቅድልህም። በቀላል አማርኛ የማታፈቅር ሴት ናት። ከአቅመ በላይ የሆኑ ነገሮችን ስሜቷን ተጠቅማ እንድታደርግ እራሱ የምትገፋፋ አይ ስትልህ መሄድ አይ ያልክ ቀን መሄድ የምትፈልግ ከሆነ በቃ ከኔና ወይም ማድረግ ከማትችሉ አይነት ነገር ውድድር ውስጥ ምናምን የምትገባው እቺ ሴት ግን፣ የእውነት ስታፈቅር፣ እውነተኛ ሴት ስትሆን ከአቅም በላይ የሆነ ነገር እንድታደርግ በፍጹም አትፈቅድልም። ስለሷ ኢብን አይደለም ማውራት ስለሌሎች ነው። ኬር ታደርግልሃለች ልክ እንዳለ ሆነ ታውቃለች። የወደደችው ወንድ ላይ ራሱን የሚያከብር ራሱን የሚያስቀድም ለራሱ የቆመና ኖ ማለት የሚችልን ወንድ ማይ ስለምትፈልግ ሁሌም ቢሆን በጣም ይሉንታም ያጠቃ በጣም ናይ ሲሆን ሰውም ብትሆን ሰዎችን ለማስከፋት ማትጠርስ ሰው ብትሆን ራሱ ኖ የሚለውን ቃል እንድትጠቀም ነው የምትፈልገው ሴት ልጅ ስለዚህ ከአቅም በላይ የሆነ ነገር ስታደርግ አትፈቅድልህም። ስታስቆም ኬር ስታደርግ ስትጨቃጨቅክ ባህሬን ልታስቀይር ነው ብለህ እንዳታስብ፣ የሚገርም የሊደርንትን አቅም እንዲኖር ሰፖርት እያደረገች ነው። ያ ደግሞ የሚመጣው ከፍቅሯ ነው። አምስተኛው እኛ ስናፈቅር የማንፈቅድላችሁ ዝም እንድትሉ ነው። ዝም እንድትል አትፈቅድልህም ሴት ልጅ ለምሳሌ ገና ፍቅራችሁን ያልተገላለጻችሁ ከሆነ እንደወደድካት ያልነገርካት ከሆነ እስካሁን ባነሳዋቸው ነገሮች ብቻ ሳይሆን በብዙ መንገዶች በምልክት በቦዲ ላንጉጃ ሊሆን ይችላል፣ በቃላቶቿ ሊሆን ይችላል። አሁን በማትፈቅድ በምትሰጥ እድሎች በምትሰጥ ፍንጮች ፍቅርን እንድትገልጽላት ሁሌም ቢሆን ምን ታደርግሃለች? ፑሽ ታደርግሃለች። ማለ ዝምታን እንድትመርጥ አትፈቅድልህም። ፍቅረኛህም ከሆነች እንደናፈቃት እንድትነግራት ትፈልጋለች። ቆንጆ እንደሆነች እንድትነግራት ትፈልጋለች። ሁሌም ቢሆን ከአንተ የሆነ ነገር እንዲመጣ ፍቅራችሁን ሞቅ የሚያደርግ ልቧ ላይ ሰዓት፣ የሚጭሩ ቃላት ሊሆን ይችላል ድርጊቶችን እንድትፈጽም ትፈልጋለች። በቃላት ላትን እንዲያደርግ እንደዚሁን ምናምን ላትል ትችላለች፣ ግን የእያንዳንዱ ቀን እንቅስቃሴዋ፣ ንግግሯ ትንሽ ማስተዋል ከቻል ለፍቅራችሁ ወይም ለስሜት ዝምታን እንድትመርጥ አትፈቅድልህም። ደህና አደርሽ እንድትላት ትፈልጋለች። ደህና እደሪ እንድትላት ትፈልጋለች። ውሏን በመሃል እንድጠይቃት ትፈልጋለች። ቀኑ ሙሉ ዝምታን እንድትመርጥ አትፈቅድልህም። ሴት ልጅ ምነው ዘጋኸኝ? ምን ተፈጠረ? ምን አዲስ ነገር አለ? የሚሉ ቃላትን ትሰማለህ። ስለዚህ በመሃላችሁ ያለው ነገር ዝም እንዲል አትፈቅድም። አለመግባባት ተፈጥሮ ቅድም አንስቼላችኋለሁ ሳታገኝ ውላ አታድርም የሚለው ውጪ አሁን፣ ያለመግባባት መግባባት ራሱ ሲፈጠር ዝም ብለህ ምንድን ምንድነው የተፈጠረው ችላ እንድትላት አትፈቅድላት እንድታውራት ያን ነገር ሶልቭ እንድታደርጉ ትፈልጋለች። ፍቅረኛ አሁን ባትሆኑ ነው። ስለዚህ ዝምታን ካልፈቀደችልህ እንደ ወደድካት እንድትነግራት የምትፈልግ ከሆነ ፍቅሯን እንድትገልጽላት የምትፈልግ ከሆነ ሴት ልጅ በብዙ መንገዶች አሁን ዛሬ ያነሳዋችሁን ያነሳሁላችሁን ራሱ ትታችሁ በጣም ፍቅር የያዛት ሴት እንደወደድካት እንድትነግራት እንድታሳያት፣ ቢያንስ አልፈልግሽንም ሊሆን ይችላል እንድታሳያት፣ ሁሌም ቢሆን ፑሽ ታደርግሃለች። ፑሽ ስታደርግህ ምን ማየት ትችላለህ? እንደወደደች ዝምታህን ካልፈቀደችልህ፣ ምናልባት የራሰ ሪዝኖች ሊኖርችዋል ፍቅርን ማትገልጽበት ያንን እንዳታደርግ ምታደርግ ከሆነ ምትገፋፋ ከሆነ ብዙ ነገሮችን እንድታደርግ ስታፈቅር ነው። ካላፈቀረች ቦታ ካልሰጠች ስሜት ከሌላት ለአንተ ምንም አይነት ነገር ስታደርግ አታያትም። ሴት ልጅ የአንተን ዝምታ የሚያስንቅ ዝምታ ብቻ ነው የምታይባት እሷ ላይ። ስለዚህ ዝም አትልም። ዝም ባለማለት አንተን ዝም እንዳትል አትፈቅድልህም። ሁሌም ቢሆን እንድትናገር እንድትገልጽ ስሜትን ፍላጎት እንድታሳያት ትገፋፋሃለች፣ ካፈቀረች። ሀሳቤን እንደምትጠቀሙበት እንደምትወዱት አልጠራጠርም እሱን ለእኔ በላይ ካሳውቁኝ፣ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ እኔ እታችሁ፣ ቻው፣ ሰላም ነው።